ካቸው ይቅርታ ሰዎች እንውን ሰቃዮች እኮ ናቸው። ስድስት ሺ ስድሳ ስድስት ግርፋት የገረፉት ሰዎች እኮ ናቸው። ሳዶር አላዶር ዳናት የሚባሉ ከአስራ ሁለት ቁጥር በላይ የሆኑ ችንካሮች ካስማዎች፣ በልዩ በስተቀኝ ሁና እምጸልይልን የምታማልደን አው እመቤታችን ቅድስተ ድንግል ማርያም ውሃ ጠማኛ አለ ለውሃ ቤዝናም ከልእወ ማዬ ውሃን የፈጠረ አምላክ ውሃን ስጡኝ ስላቸው፣ ምን ሰጡት? በፈቃዱ እኔና እናንተ በፈቃዳችን አይደለም፣ ተገደን ነው፣ እየፈራን እየተንቀጠቀጥ ነው የተገኘው ድህነት። የተገኘው በዚህ ነው። ሥጋውን ደሙን የማይቀበል ሰው ተስፋ የለው። እምነታችን ንጹሕ እምነት አለን፣ ከወላጆቻችን የወረስነው እምነት ነው። ስለዚህም ሰው የሚሰቀለው ቀዳሚት ነው። ግን ለቀዳሚት ሰንመት ደግሞ አያድርም አርብ ተሰቅሎ ለቀዳሚት ታያድርም። ለምን ወር በገባም በሀያ ሰባት መድኃኒ አለም እናከብራለን። በተለይም ይህች ግን መጋቢት ሀያ ሰባት ግን ለኛ ለክርስቲያኖች የነፃነት ባህላችን ናት፣ ከጨለማ ወደ ብርሃን የወጣንባት ከባርነት ወደ ነፃነት የወጣነባት ከቀቢጸ ተስፋ ወደ ደስታ የወጣነባት እናት መጋቢት 27 መጋቢት 29 እንግዲህ የመድኃኒ ዓለምን ትስቢቱ የተስቢቱ ትምህርት ወይም ሰው የመሆኑን ጉዳይ ተስፋ ያገኘነበት፣ ፍጹም ድነት ያገኘነበት፣ እመቤታችን የተበሰረችበት የመጀመሪያው ደስታ ያገኘነበት ከሰላሳ ሶስት ዓመት ከሶስት ወር በኋላ ደግሞ መድኃኒ ዓለም ክርስቶስ በቀራሪው አዳም በተከበረባት ቦታ ድሮውም የመጣው ሰው የሆነው ሥጋ የለበሰው አዳማውያንና ሔዋንን ሔዋናውያን ለማዳን ስለነበረ በተለይ ሶስት ዓመት ከሶስት ወር ቅዱስ ወንጀል በጭደተ እግሩን አስተምሮ ብዙ ተአምራት አድርጎ የእጁ የቃሉ ትምህርትና የእጁ ተአምራትን አይተው ብዙዎች ያመኑ ነበሩ። ብዙዎቹ ደግሞ የካዱ ነበሩ። በመጨረሻው ግን ልክ ቀደም ብሎ እብራውያን ምዕራፍ አራት ቁጥር አራት ዋመ በፃ ጊዜው ፈኖ ወልዶ ተወልደ እንደሲት ወርዶ ተወልዶ ስጋ የለበሰው እንደገና ተሰቅሎ ዓለምና በዓለም ውስጥ ያለንን ለማዳን ነበራ። ስለዚህ መጋቢት ሀያ ሰባት ቀን እንግዲህ ለአምስት ሰዓታት ያክል በዕጸ መስቀል ተሰቅሎ የቆየባት መድኃኔ ዓለም ክርስቶስ በማን ምን አጥፍቶ ምን በድሎ ሮማውያንና እስራኤላውያን ወንጀል የፈጸመ ነበረ እንግዲህ የሚሰቅሉት የሚገድሉት? መድኃኔ ዓለም ክርስቶስ ግን ንጹሐ ባሕርይ ነው። ድውይ ስለፈወሰ፣ ሙት ስላስነሳ፣ አይነ ስውር አይናማ ስላደረገ፣ ለምጻም ስላነጻ፣ ታምራት ስላደረገ እስራኤላውያን የተቀበሉትም አሉ ያልተቀበሉት ደግሞ በብዛት ናቸው። ስለዚህ በዕፀ መስቀል ተሰቅሎ ፍቅሩን ገለጸልን። እኛ ፍቅር ስንገልጽ ለባለ ለባለንጀራችን ለወገናችን ህይወት አይደለም የምንሰጠው፣ የምንሰጠው ኩሳዊ ነገር ነው። እሱ ግን ፍቅሩን ሰጠን፣ እሱ ግን ህይወቱን ሰጠን። ሃጢያት በሌለበት በኛ በእኛ ሃጢያት ተገብቶ ላይ ተሰቅሎ እኛን አዳንን። በመጋቢት ሃያ ሰባት ከሰዓት በኋላ እለ ውስተ ሲኦል ጻኦ አላቸው ወእለ ውስተ ጽልመት ተከሰተው አላቸው። በአካለ ነፍስ ሂዶ ሲኦልን በረበራት። ሲኦልን ያሉትን ወጡ ተባሉት። አምስት ሺህ አምስት መቶ ዘመን ተዘግታ የነበረች ገነትም ተከፈተች። እንግዲህ ሙታን ተነሱ! ቅድም እንደ ሊቃውንት እንዳሉት አዎ ሰባቱ ተአምራት ተደረጉ ይላል። በመስቀል ላይ እያለ እንግዲህ ጨረቃ ወይም ፀሐይ የአምላኬን ዕርቃን ማንም ሊያየውም አይገባም ብላ ፀሐይ ጨለመች፣ ጨረቃ ደም ሆነች። ከዋክብት አንደኛው ሰማይ ነው ያለው ወደ ምድር ወደቁ፣ እንደ ሻሽ ተነጠፉ፣ እንደ ቅጠል ወድ ረገፉ። በምዝድም አራት ተአምራት ተደረጉ። ምድር እንግዲህ አለቶች ሁሉ ተሰነጠቃቀው። እንግዲህ ከዛ በኋላ ምንድን ነው የሆነው? የቤተ መቅደስ መጋረጃ የመኩራው ማለት ነው ለሁለት ተቀደደ ይላል። መቃብራት ተከፈቱ ይላል። ሙታን ተነሱ ይላል። እነዚህ ተአምራት እንግዲህ ተደረጉ እንግዲህ ሌላው በዕፀ መስቀል ሆኖ ሰባቱን አጽረሃ መስቀል የተናገራቸዋሉ ለእኛ እንጠቀምባቸው። አንዱና ዋነኛው እንግዲህ በዕፀ መስቀል ላይ ተሰቅሎ አምላቼ አምላቼ ነጽርን ወለምን ታደገኒ። እኛ እንደዚህ ብለን ሲቸግረን፣ ስንወልቅ፣ ሲጠበን፣ ተስፋ ስንቆርጥ እንዲህ ብለን የምንለምነው ነው የሎዬ ኤሎዬ ላማ ሰበቅታኒ ማለ አባ ስረይ ሎሙ እስመ ኢያእምሩ ዘይገብሩ። የፍቅር አምላክ ነው እኛ የምናመልከው አምላክ፣ መመናን የይቅርታ አምላክ ነው። እባካቸው የይቅርታ ሰዎች እንሁን። ሰቃዮች እኮ ናቸው። ስድስት ስድስት ግርፋት የገረፉት ሰዎች እኮ ናቸው። ሳዶር አላዶር ዳናት የሚባሉ ከአስራ ሁለት ቁጥር በላይ የሆኑ ጭንካሮች ካስማዎች ወጥረው የሰቀሉት እኮ ናቸው። አዎ አስራ ሶስት ህማማተ መስቀል የተሰቀለ አምላካችን ክብር ምስጋና ይግባም። ግን ይቅር በላቸው አለ። መምህራችን ነው፣ መሪያችን ነው፣ ተከተላለቃ ነው። የምናመልከው አምላክ የይቅርታ አምላክ ነው። ወገኖቼ፣ ጭመኞች፣ በቀለኞች አንሁን። እስበዚያ ያነብር ጭም ውስተ ልቡ ይውክብት ጸሎቱ ቅድመ እግዚአብሔር ይላል። አው የጸሎት የጭመኛ፣ የበቀለኛ ጸሎት፣ ጾም፣ ምጽዋት ዋጋ የለውም፣ ከንቱ ነው። አይወድም እግዚአብሔር ጸሎቱ ለመስተቀይም ከመዘር ዘወድቀው ሳስዋክ ጭም በቀልን አስወግደን ነው መጾም መጸለይ ያለብን። ስለዚህ የይቅርታ አምላክ ነው የምናመልከው አምላክ ይቅር በላችኋለ። ሰማይቱ ቅዱስ እስጢፋኖስም የሐዋርያት ሥራ ምዕራፍ ሰባት ኮራ አምሳ ዘጠኝ ይህንን ቃል ደገመው፣ ተንበርክኮ ነው። እሱ ደግሞ በድንጋይ እየቀጠቀጡ የገደሉት ሰዎች ምን አላቸው? ተንበርክኮ ጸለየላቸው። አባ ስረይ ሎሙ እስመ ኢያአምሩ ዘይገብሩ፣ የሚያደርጉት ሁሉ አያውቁትም፣ ይቅር በላቸው አለ። አዎ ገዳዮች እኮ ናቸው። ልብ በሉ አወዳጁ ወዳጆቻችሁን ከወደ የምትወድ ከሆነ ምን ዋጋ አላችሁ ይላል ከወንጀሉ። ስለዚህ ይቅር በላቸዋል። ከዛ ዝቅ ብሎ ደግሞ ነዋ ወልድች ሆነ ያምከ በዝች ቀን እንግዲህ በእፀ መስቀል ላይ ቅዱስ ዮሐንስ እናታችንን እንግዲህ እኛን ወክሎ ክርስቲያኖችን ወክሎ እነሆ ልጅሽ እንግሱን ደግሞ ግን ነዋትና የሁላችን እናት አማላጃችን ዋስጠበቃችን በዛሬው ቀን መጋቢት ሀያ ሰባት ቀን እያለቀሰች በመስቀሉ አጠገብ የዋለች እየወደቀች እየተነሰች፣ በሰው ሰውኛ እሱ የወረደው ሊሰቀል ነው። መዋቲ በትስብእቱ ኢ መዋቲ በመለኮቱ በስጋው ሲሞድ ነው ያለቀሰች እሷ። እሱ ግን በመለኮት ሟች አይደለም። ከማርያም የነሳው ሥጋ ግን መዋች ነው። ይራባል፣ ይጠማል፣ ይደክማል። ስለዚህ በዚህን ጊዜ ነው ቅዱስ ዮሐንስ እስከ መጨረሻ ጸንቶ፣ ሌሎች ሐዋርያት አልተገኙም፣ በጸ መስቀል ላይ አልተገኙም። አዎ፣ ከዛ በኋላስ እንግዲህ ቅዱስ ዮሐንስ እናታችን ቅድስት ድንግል ማርያምን ወደ ቤቱ ወሰዳት ይላል። ወደ ቤቱ ወስዶ 15 ዓመት እንግዲህ ተባረከ በእጇ። እናታችን ወተቀውም ንግሥት በየማንከ ዛሬ በልጇ በስተቀኝ ሆና እንጸልይልን ምታማልደን አው እመቤታችን ቅድስት ድንግል ማርያም። ሌላው ደግሞ ያለው እንግዲህ የቤ ሰማይ ኳለ እንግዲህ ውሃ ተማኛለም ለዋሃ ቤዝናም ከልእ ወማዬ ውሃን የፈጠረ አምላክ ውሃን ስጡ ስላቸው ምን ሰጡት? ሐሞት እህልላ በደረ ጠጠር እንደሚባለው። ውሃን የፈጠረ አምላክ ውሃ ተማኝ ስላቸው ተሰቅሎ በዛን ጊዜ ውሃ መስጠት ሲገባቸው፣ እስ የፈጠረውን ውሃ እኛ እኮ ክፎች ነን፣ ወገኖች ክፎች ነን እኮ አረ፣ ክፋቱን ጥሉ ይላል ቅዱስ ጳውሎስ። ክፋቱን ጥሉ ይለናል፣ መልካምን ነገር አድርጉ፣ በሙሉ ልባችሁ ሰላምን ፈልጉ። ስለዚህ የሚገድለውን ነገር ነው የሰጡት፣ እሱም አልጠጣውም። ከዛ ሌላዋ መሐጽነ ነብሲ ውስተድ የከነው የመጨረሻ ወይም የተፈጸመ ሁሉ አዎ በአበይተ ነቢያት በደቂቀ ነቢያት የተሰበከው በዋናነት ከሶስት አካላት አንዱ እግዚአብሔር ወልድ ይወርዳል፣ ይወለዳል፣ ሰው ይሆናል፣ ዓለም ያድናል። አባቶች ነቢያት የተገደሉበት በዚህ ነበር። ስለዚህም ስለዚህ መድኃኒ ዓለም ክርስቶስ እንግዲህ በነቢያት የተነገረው በአባቶች ነቢያት የተሰበከው በደቂቀ ነቢያት የተሰበከው ሁሉም ደረሰ፣ ተፈጸመ አለ ከዛ በኋላ ነፍሱን ከስጋው በገዛ ፈቃዱ ለየ ይላል። ነፍሱን ቅዱስ ነፍሱን ከስጋው በፈቃዱ እኔና እናንተ በፈቃዳችን አይደለም ተገደን ነው፣ እየፈራን እየተንቀጠቀጥን ነው። እሱ ግን ዘላሙሎ ነፍሱን ከስጋው በገዛ ፈቃዱ ለየ ይላል። እንግዲህ ይህቺ መጋቢት ሀያ ሰባት ቅድም እንዳልኳችሁ ከውድቀታችን የተነሳንባት መዳን ያለም ክርስቶስ እንግዲህ ስጋውን ቆርሶ ደሙን አፍሶ ወገኖቼ አንዱ ትልቅ ዋስትና ቅዱስ ቁርባን ነው። ስጋውን ደሙን ተቀበሉ ወገኖቼ። ምንም እንኳን ለቅዱስ ቁርባን የበቃ ባይኖርም ምን ይደረግ እንግዲህ እየወደቅን እየተነሳ ነው። ሰብ ይወድቅ ሰብ ይነሳ ነውና ሁላችሁ ቆራቢዎች መመናን በዛሬው ቀን ነው ቅዱስ ስጋውና ክቡር ደሙን የተሰጠው፣ የተገኘው ድህነት የተገኘው በዚህ ነው። ስጋውን ደሙን የማይቀበል ሰው ተስፋ የለው፣ ተስፋ መንግሥተ ሰማያት አያገኝም። ስለዚህ ቅዱስ ስጋውና ክቡር ደሙ ደግሞ ከእምነት ቀጥሎ የሚመጣ ነው። አማኞች ነን አማኞች ነን፣ እምነታችን ንጹሕ እምነት አለን። ከወላጆቻችን የወረስነው እምነት ነው። ስለዚህም ወይም የተፈጸመ ሁሉ ዓለም ሁሉም ነገር የተፈጸመባት መድኃኒ ዓለም ክርስቶስ እንግዲህ ስጋው መለኮትን ተዋህዶ እንግዲህ በዕጸ መስቀል ላይ እየዋለው ለምን። ከዛ በኋላ ጊዜው ሲደርስ ደግሞ እንደነሱ ነሱ ሕግ ደግሞ ሰው የሚሰቀለው ቅዳሜት ነው። ግን ለቅዳሜ ሰንበት ደግሞ አያድርም። ዓርብ ተሰቅሎ ለቀዳሚት አያድርም። ለምን ዓርብ ቀዳሚትን እንዳትረክስባቸው ቶሎ ውለው ነው ሰቅሎ ውለው ማታ የሚቀብሩት። አሁንም እንደዚያ ነው እነሱ። ስለዚህም መድኃኔ ዓለም ክርስቶስ መጋቢት ሃያ ሰባት ቀን እኝለኛ ለእኛ ሲል ይሄ የአዳም ሥጋ ይህ መከራ ፈተና የበዛበት ሥጋ ተሸክሞ እየተራበ እየተጠማ ፈተና እየተቀበለ ቆይቶ በዝኬ ዕለት ግን ለእኛ ለክርስቲያኖች ብሎ ፍጹም ድህነቱን ሰጠን፣ አዳንን፣ ከውድቀታችን አስነሳን። አምስት ሺህ አምስት መቶ ዘመን እኮ ተስፋ የጠፋበት ንስሐ ያልነበረበት ቀቢፀ ተስፋ የበዛበት ነበረ ስለዚህ ነበረ ፈኖ ዲየ ከማርያም አድነን ይወባላን የማይ ብዙ እያሉ እባክህ ልጅህን ላክልንና ይወለድና ከባርነት ወደ ነፃነት እንወጣ ይህ ነበረ ሲባል ሲሰበክ የቆየው ስለዚህ ወገኖች ይህ ታላቅ በዓል ነው መድኃኔ ዓለምን ሁሉም የበዓላቶች ቁንጮ ነው አዎ መድሃኒ ዓለም ፈጣሪያችን ነው። አዎ ለኛ ብሎ ቤዛ ሆኖ መከራ የተቀበለልን ነው። ስለዚህ በዛ ብለን እናከብረው ይገባል። እያከበር ነው ነው የመድኃኒ ዓለም በዓል ነው የእያንዳንዶቻችን የነጻነት በዓላችን ነው የእያንዳንዶቻችን ክርስቲያኖች የኛ የተዋህዶ ብቻ አይደለም። ወረደ ተወለደ የሚሉትም ክርስቶስ ሞቶ አድኗቸዋል፣ ክርስቲያኖች ስለዚህ ወገኖቼ ይህ በዓል ታላቅ በዓል ነው።